አሰላሙአሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንደት ነው? ሰለምናቸው ደች ለዚህ ቱዩብ አዲስ ከሆናቸው በቀነት ላይክ፣ ሰብስክራይብ ማድረጋቸው እንዳትረሱ ማለት ነው። ቤተሰብ እንግዲህ አበረታታት ማለት ነው። እንግዲህ መጣ በሀዩና በሰኢድ ምክንያት ነው ማለት ነው። እንግዲህ ሀዩ በረኪና አልታረምም ብላ ዛሬም በድጋሚ እንግዲህ ተደብድባለች ማለት ነው። ከትናንት ደምያ በቃ ሀርከተው ምናምን እንዴት እንዳሳቀኝ ማለት ነው። እና እንግዲህ ይሄ ነገር ድራማ ነው ማለት ነው። ሰው ተደናግሮኛል፣ ማደናገሩን ማለት ነው። እንግዲህ ዛሬ ጓደኛዋን ይዛ መታ። በጣም ነው የሚያስቁት በነገራችን ላይ ማለት ነው። አዎ ሀያት ደግሞ ማለቴ ድርቅና ይሆን ምን ይሆን ብቻ አላውቅም እና ምንም የምትመለሰው አይደለችም። በቃ ደረቅ ደረቅ ታውቃለች፣ ደረቅ ሱምያ ደግሞ የቆንጆ ማለት ነው። ወላይ በጣም በቃ በትግስት የልጆቹ አባት ስለሆነ በእይት ታገሰች። በቃ ብዙ ነገር እንትን ብሏት ራሱ ያው እንግዲህ ድራማ ቢሆንም እውነተኛ ነገር ቢሆንም ግን በቃ ክብሯን ጠብቃ፣ ሱምያን አለማድነቅ አይቻልም። በጭራሽ ማለት ነው ሱምያን አለማድነቅ አይቻልም፣ ወላይ ያኔ ሁለት ልጆች ይዛ ብቻዋን ከቦታ ቦታ እየተንቀሳቀሰች፣ ሀያት በረኪና ግን ቤት ብቻ ቁጭ ብላ በመሳደብ። እሱም ደግሞ ልኩ ነገራት። የልጆችን እናት የአስር ዓመት ሚስቴን ልትናገራት አትቼም። እንደገና ደግሞ ሀዩ በረኪና ልትናገራት አትቼም። ያጀግናናት የእውነት ብዙ ሰው በነገራችን ላይ አሁን ሴቱ እየጠነከረ ነው። ማሻ አላህ እንደድሮ እንደዚህ መንፈቃፈቅ ምናምን የለም። ያው ምክሩም በሚዲያ ያው አዳማጅ ጠፋ እንጂ ነፍ ምክር ነው። ማሻ አላህ ሴቱም በአሁኑ ሰዓት እየተቀየረ ነው ማለት ይቻላል። ግን ስምያ አስመስክራለች ጀግንነቷን። እንግዲህ ኮሜንትም ተመልካችም ከእሱ ጋር እንድትታረቅ በኮሜንትም ሁሉም ተጽዕኖ እያደረገባን ነው። እሷ ደግሞ እንግዲህ የራሷ ምክንያት ይኖራታል፣ የማትታረቅበት የማትገናኝበት ማለት ነው። መቼም ሁሉን ሰው ገና ሚዲያ ላይ ወጥቻለሁ ብሎ ሁሉም ነገር ሰው አውጥቶ አይናገርም አይደል? ያው እንግዲህ የራሴ ነገር አለኝ ብላለች። እና ደግሞ ይሄ ነገር እውነት ቢሆን እራሱ እሷ መብቷ ነው። እሱ በድንገት ነው ይሄ ነገር የሆነው። በነገራችን ላይ በሴድም መፍረድ አይቻልም። አስቦበት አይደለም። ያው እንግዲህ ከመጀመሪያውም ፕራንክ የማያመጣው ጣጣ የለም። እና ያው እንግዲህ አይታችኋል። ከመሰረቱ በፕራንክ የተነሳ ነው እዚህ ሁሉ ነገር የደረሰው። እንግዲህ አገባሻል ብሎ ፕራንክ ባደረገበት ሰዓት ልጅቷ ደግሞ የእውነት መስሏት ከድሮም አብሮ ይታወቁ ስለነበረ እንግዲህ የእውነት መስሏት እሷም እሺ አለች ማለት ነው። እሱ ደግሞ ፕራንክ እያደረገ ነበረ። እንግዲህ ሌላ ሰው እንደላከው ነው ሰይድን የሚናገሩት ማለት ነው። ግን ያ ነገር እውነት ሆነ፣ ልጅቷም ልጅቷም ሰይድን ሙጭጭ አለች ማለት ነው። እንዴት በሚዲያ እንዲህ አጋልጠኝ? እንዴት እን አድርገኝ ምናምን አለች። ከዛ በኋላ እንግዲህ ሰይድ ላይ ሚዲያውም ተጽዕኖ አደረገበት፣ እንዲህ አድርገ ሰይድ ልጅ በሚዲያ አዋርደ ማግባት አለበት ምናም በቃ ሁሉ ነገር ተጽዕኖ አደረገበት። ከዛ በኋላ እሱ ምሽ ብሎ እንግዲህ አገባት ሀያትን ማለት ነው። ከዛ በኋላ ያው ሰርጉ ምንም ስሙያም እንግዲህ እያየች ነበረ፣ የምን ሁና እንግዲህ ብዙም ነገር እየተከታተለች ነበረ። እንግዲህ ዋላ ደረሰ አይል ያው እንግዲህ እርግማን ያለበት ነገር እንግዲህ ዋላ ደረሰ አይል እነሱ ይኸው በሚዲያ እየተባሉ ሰይድ ከሱምያ ጋር ያንን ይሄን ያላምስት ሲኖሩ በሚዲያ እንከታተላቸዋለን። ወላሂ በጣም ክብሩን ጠብቆ ሞገሱን ጠብቆ እሷም ክብሯን ጠብቃ በቃ አለ አይደል፣ ሰው በራሱ ጊዜ ክብሩን ሲያወርደ እየሆነ የሰይድን ነው እኔ ማለት ነው። ከሱምያ ጋር እንደልኩ ክብራቸውን ጠብቀው ወላሂ በቃ ሲያምሩ በጣም በቃ ወላሂ። ሰይድ አሁን ቢቆጨው ምን ዋጋ አለው? መጀመሪያ ሰው ልጅ ትዳሩ ላይ ማሰብ አለበት፣ ደጋግሞ ከማፍረሱ በፊት። ምክንያቱም አንድ የሆነ ሰው ልብ እነሱ ልታረቅ ይባሉ እንኳ ሁለታቸው ቢታረቁ እንኳ ከልብ አይሆንም፣ በጭራሽ ከልብ ሊሆን አይችልም። ምክንያቱም እሷ ላይ የሚያሳርፈ ጠባት አለ። እሱን ደግሞ ሰው እያንከራተዋለ። እሱም ጋር ያለን እንደት አለ ያለ ጠባት አለ። በጣም ስለ አንከራተችው ምን ስላለችው እሱም ጋር የሆነ ነገር ሊሆን ይችላል፣ ውስጡ ሊኖር ይችላል። እና እንግዲህ ምን ማለት ፈልጌ ነው፣ የሆነ ነገር ለዳራችሁ ላይ የሆነ ነገር ከማድረጋችሁ በፊት ዙራችሁ አስቡ። አሁን እሱ ተቆጭቶ ሱምያን ድዝህ እግሩ ውስጥ ይነጣ ድረስ እየፈለገ ሱምያ ግን ለመገኘት ለምን ውስጥ አቆስሎ ነው ቢሆን እንትንም ቢሆን ማለት በነገራችሁ የውሸትም ቢሆን አስተማሪ ነገር ነው። እውነትም ቢሆን ደግሞ ሱምያ በጣም ቆስላለች፣ ተናዳለች ማለት ነው። አሁን እሱ እንግዲህ እግር ውስጥ ነጻ ድረስ ቢሄድ ምን ዋጋ አለው? መጀመሪያ ልቧን ሰብሯታል። በክብር እየኖረ የእምር በቃ በጣም ሲያምሩ በክብር እየኖሩ ረጅም ጊዜ ልጅ ብሏቸው ነበር። ከዛ አልሐምዱሊላህ ልጅ ወለዱ፣ ሁለት ልጅ እና አሁን ቤታቸው ሙሉ ሆኖ ደስታ በሆነበት ሰዓት ሰይድ እንግዲህ ኢትዮጵያ በማሄዱ ይሄ ነገር ገጠመው እና እንግዲህ ዛሬ ሀዩ በረኪና ተቤት እንደጠፋች ተናግሮ ነበር ሰይድ እንግዲህ ተጠፋችበት ቦታ እንግዲህ ደውሎ ጠርቷት። ከጓደኛዋ ጋር መታ ነበረ ማለት ነው። ከጓደኛው ጋር መታ እንግዲህ ሲሄድን ምንድን ነው የምትፈልጊ? ውሴናት ፍቺ ነው ያለችው። ፍቺ ነው የምፈልገው ያለችው እንግዲህ ቀጥታ ማለት ነው። በነገራችን ላይ አንዳንዴ ሁሉም ነገር ክብር፣ ክብር የሚባል ነገር አለ። ወላሂ ከምን ምክንያቱም አንዴ ዝቅ ካላችሁ እንደገና መከበሩ በቃ በዛ እያሰው ያከብራችሁ ሲወዳችሁ ከዛ በኋላ ወላሂ እንደዛ እንደሚወድ ሰው እናንተን ማየት እንደሚጠላ የለም። ሲጠላችሁ ማለት ነው የሚወዳችሁ ሰው ሲጠላችሁ እናንተን ማየት የእናንተን ድምፅ መስማት ሁሉ ነው የሚያስጠላው። ይሄ ብያየ ነው ነገር ነው ወላሂ። ከጠልቶ ከመውደድ ይልቅ የወደደ ሰው ሲጠላ አያደርስ ነው የምሬ ነው ወላሂ። እና ምንድን ነው አሁን ስምያ ምን ግን ለማመጣት ምን ቢላትም ልትገኛቻችን ስንት ወር ሙሉ ይኸው እያንከራትተችው ነው እና አስቀድሞ ማሰብ በቃ አንድ ሰው ተክብር በላይ የለም። አሁን እያያችኋን ሀዩ በረኪናም ተበጋ እንደውም፣ ከበጋ ነው ያመሳሰለችው፣ ሳይድን ማለት ነው። እንደውም ሱምያ ሽንቷን አጠጥተዋለች። ይሄን በሚዲያ አንድ ይምባል፣ እንደዚህ ይባላል። አይ ባለ በጭራሽ ተበጋ ይመሳሰላል። ሱምያ ደግሞ ሽንቷን አጠጥተዋለች። ለዛ ነው የሚከታተላት። በጣም የሚያስጠላ ንግግር ማለት ነው ስትናገር የነበረው። እንግዲህ ያንን ነገር ታግዞ ሲመለስ እንግዲህ ደህን አድርጎ ገርፏት ነበረ። ያም አልበቃት ብሎ ደግሞ እንግዲህ ዛሬ ጭራሽ ጓደኛው የእሷ ጓደኛ እንዴት እንደምታደርጋት እንደምታደርገው ሰይድን አይታችኋል። በንቄት እንዴት እንደምታደርገው ከዛ እንግዲህ በጥፊ ነው የደረገማት ማለት ነው። ከዛ እንግዲህ እንዳያችሁት በጥፊ ነው የደረገማት ሰይድ። ምክንያቱም ትዕግስቱን በጣም ተፈታተኑት። ንቄቷ ምናምን እንደ ያችኛው ራሱ ምን ትባለው በሰው ትዳር ውስጥ በጣም ነው ይሄ ደግሞ ክፍተት የሚፈጥረው ያ ሰው ነው። አንድ ሰው እናንተ ትዳር ውስጥ እንዲገባ ከፈቀዳችሁለት ይገባል፣ እንዳይገባ ካረጋችሁ ደግሞ አይገባም። ስለዚህ በእናንተ ትዳር ውስጥ ማንም እንዲወስን ማድረግ ያለባችሁም ብትጣሉ መራሳችሁ መታረቅ። በቃ ይሄ ነገር ያለ ነገር ስለሆነ በትዳር ውስጥ ሁሉ ሰው ሚዲያ ላይ ወጥቶ ይኝ ቢል ሰላም ሆኖ አይደለም፣ በመሀል ግጭት ይፈጠራል። ግን ደግሞ ሌላ ሰው ማስገባት ይሄ ጥሩ አይደለም ማለት ነውና እንግዲህ ሀዩ በረኪና ጓደኛዋን ይዘ መተሰሄድን ሲያናንቁ ሲገለፋፈጡ ሲገለፋፈጡ ገለፈጣት በጥፊደን አድርጎ እንዲ የወንድ ጅማ መቅመት አለብን። ይችኛውማ የወንድ ጅ ቃም ሳታል ለምን በቃ ማለት ወንድ ልጅ እንደዛ አይደረግም ሲጀመር ንቄቷ ምናምን ማለት ነው። ደህና አድርጎ እንደው አላከከባል በጣም ደስ ያለኝ ሀዩን መገረፏ ደስ ብሎኛል። ይችኛዋ ደግሞ ንቄቷ እንደት እንደት እንደምታደረገው ፈጣ ድግስን ሰጠኝ። እና ሳይድ ሆዬ እንግዲህ እንዴት ናፍቃሽ አለች እንደ ብሎ እንዴ ላገጋት ጊዜ እንግዲህ በዛው በዛው ላጣለች ማለት ነው። ሳትመለስ የት እንደ ቀልድ የለም። የሚስቱን ማስቆብለል ሲገርም ደግሞ እሱን እንደት በእጇ እንደዚህ እያደረገች አትንኪንግ እያለች እንዴት በቃ ማለቴ አራ ሴቱ ግን እንደት ነው የሚያረጋው? ወላይ በጣም የተገረምኩት ማለት ወንድ ልጅ እንደዚህ መገል መጥራሱ ደግሞ በማይመለከታል ነገር ይሄን ደሞ እንዲናቅ ያደረገችው ማለት 20 ናት። ስለዚህ አሁንም ቢሆን ተሀብትም ከምንም በላይ ተከብሮ ክብርን ጠብቆ መኖርን የመሰለ ነገር የለም። አንድ ሰው የሚያከብረን ሰው ማገኘት ማለት ወላሂ መታደድ ነው። በቃ ተከብረ ይበቃ። በጣም ታምራዳችሁ እያልን በኮሜንት ስናሽካበት ኖረን አስር አመት ኖራችሁ በመጨረሻ ሳይሄድ እንደዚህ ትሆናለ ታውታ። አሁንም ቢሆን እንግዲህ ሀዩን ፍታና ሱምዬ አመልስ። ምክንያቱም እንግዲህ ራስህም ዛሬ ፍታኝ ስትለው እንግዲህ ምን እንዲያለ ሰምጣችኋል። ሲሄድ አልሐምዱሊላህ ነው ያለው። ማለቴ ሳያስበው ገብቶ ወዲያ ገባ፣ በቃ አዋረደችው በሚዲያ። አሁን እሱ እንግዲህ አልሐምዱሊላህ ነበር ያለው። ከዛ በኋላ ሀዩን ፍታ በቃ ሱምዬ አመልስ፣ ሱምዬ አመልስ ነው እንዳለ ኮሜንቱ። ማሻ አላህ ማለት ነው። ሱምዬ ደግሞ አኩርታናል የጀግንነቷ ምናምን ማለት ነው። ሱምዬ እንግዲህ በክብር ቤተሰቦች አጋ ሽማግሌ ልኮ ምናምን ታርቀው እንግዲህ መመለስ አለባቸው፣ በፍቅር እንደበፊቱ መኖር አለባቸው። ሰይድ ራሱ ተንከራተተ በፍቅር አጣ በቃ በየቦታው እዚ ቦታ ሄድኩ ነው እዚ ቦታ ሄድኩ ነው ማለት ወላሂ እና ስለዚህ ሱምያም ለልጆች ስት ቀርታ አድርጊለት ና ታረቁ ነው የምለው እንግዲህ። ስለሀዩ ያላችሁን አስተያየት ኮሜንት ላይ አስቀምጦ። እኔ በጣም ነው ፈታ ያደረገኝ ሰይድ። የሁለታቸውም ተገርፈዋል ሴቶቹ ማለት ነው አድንቃለ ህችኛውን መግረፉ በተለይ ጥፊ ያቀምታል ሲያጭ ራት በቀበዛውን ሄደ የቀረች ሳትመለስ ማለት ነው። እና መጨረሻ ላይ እንግዲህ ሀዩ በረኪና ይቅርታ ጠይቀዋለች። እንግዲህ እንደውም ምን አለች? ቪዲዮ ምናምን ራቆት ቪዲዮ እንደምቀርጸው ነው የተናገረችው ማለት ነው። ራቆት ቪዲዮ እንግዲህ አስባችሁታል። ከዛ ራቆት ቪዲዮ ነው የምለቀህ። ኧረ ሴቱ ግን ምን ወዴት እየሄድን ነው? ወይኔ ወንዱ ይባላል እንጂ ሴቱ ወዴት እየሄደ ነው? እንዲህ ታሰበችው። ሲጀምር ደግሞ የሁለታቸውን መኮኑ ከዛ ሚዲያ ይልቀቅ ነው እንዴ ይላታል። ወንድ ሴት የሚባል ነገር የለም የሁለታችንም ውርደት ነው። ለማንኛውም ይቻ አጠቅምህም ባፏ ለቀልድ ላ ባፏ እንደዚህ ያለች ነገጧት እንደምታደርገው ነው ሲጭምር፣ ይሄ እንዴት ይታሰባል? አረ፣ ወይኔ ወይኔ፣ ግን ስንት አይነት ሴት አለ ወላ ማሻአላ። እኔ በጣም ድፍረታችሁ ራሱ በጣም ነው በቃ የሚገርመው ማለት ነው እና እንግዲህ ለቀጣይ ደግሞ አሁን ሱምያ ቪዲዮ ትለቃለች እንዲፈታ እያለች። ምክንያቱም ጓደኛዋ ራሱ በጣም ነው ያናደደች ሱምያን በነገራችን ላይ ማለት ነው። ስለዚህ ዛሬ እንግዲህ ሱምያ ዛሬም በደስታ ሱምያ የምትከፋበት ጊዜ የለም። የሷ ቀን ነው። በቃ ቀን ወጥቶላታል ሱምያ ማለት ነው። ምክንያቱም ብዙ ጊዜ አውቀው ስለዋታል። አሁን ልክ እያስገባላት ነው ሰይድ። ምክንያቱም ማንም ከልጆቹ እናት የሚበልጥ የለም። ከኋላ የመጣ ያው ከኋላ የመጣ ነው ስለዚህ ልኳን ነግራት አለ። በረኪና ጣጣታሽ ምን ብለሽ ነው የወሰርሽው፣ ስለዚህ እኔ የጣልኩትን ያነሳሽው ምናምን ብል፣ ሱምዬ መልሷ ራሱ በስነ ስርዓት በቃ በጣም ነው ያኮራችኝ፣ በነገራችን ላይ እና ሱምዬ እንግዲህ ያው እንደዙ እንዴት ተከበርሽ! ደግሞ በክብር ያው የኛንም ኮሜንት የኛን አስተያየት ተቀብለሽ በክብር እንግዲህ ሀዩን ይፈታል አንቺ ገብተሽ እንደ ዱራችሁ በደስታ በፍቅር ልጆቻችሁን በፍቅር እንደምታሳልጉ ተስፋ እናደርጋለን።